እንደምን ከርማቸዋል? እንደምን ሰምታቸዋል? ዛሬ ላስተላልፈው የምፈልገው መልእክት በመጨረሻው ዘመን ላይ ያለ አስተምህሮ በየድረገጹ በየሬዲዮ ቴሌቪዥኑ እና በየፌስቡኩና በተለያዩ ድረገጾች ላይ የክርስቶስ ዳግም ምጽአት ደርሰዋል፣ የዓለም መጨረሻ ደርሰዋል። በተለይም ደግሞ ይሄ ራፕቸር ቲዮሪ የሚባለው ከ18ኛ መቶ ክፍለ ዘመን ወደዚህ የመጣው የስኮፊልድ አስተምህሮ ዲስፐንሴሽናሊዝም የሚባለው ንጥቀት ደርሷል በሚል እየተቀነቀነ ነው ያለው። ከዚህም የተነሳ ብዙ አማኞች ለመነጠቅ የክርስቶስን ዳግም ምጽአት ለመጠበቅ በሴፕቴምበር 25 2025 ላይ አንድ ነብይ ነኝ የሚል ተገለጠልኝ እግዚአብሔር አሳይቶኛል፣ መምጫውም መነጠቂያችንም በዚህ ቀን ነው ብሎ ቀን ቀጥሮ ቀን ወስኖ በተናገረው ትንቢት እናት አስተምሮ አማካኝነት ብዙ አማንያን ነን የሚባሉ ክርስቲያኖች ቤታቸውን ሸጠዋል፣ ስራቸውን ለቀዋል፣ ዓለም ለምኔ ብለው ገድመዋል። ነገር ግን የጠበቁት ተስፋ ሳይፈጸም በመቅረቱ ውዥንብር ውስጥና ቀውስ ውስጥ ገብተዋል። እንደዚህ አይነት ውዥንብርና ቀውስ ከመጀመሪያ መቶ ክፍለ ዘመን ጀምሮ እስከ 21 ኛው መቶ ክፍለ ዘመን ላይ የነበረ ያለ የሚቀጥል ቅዠት ነው። ቅዠት ነው የምንልበት ምክንያት ምንድን ነው? አንደኛ መጽሐፍ ቅዱስ ስለ ክርስቶስ ዳግም ምጻት የተባረከው ተስፋ ብሎ ያስቀምጠዋል። ዳግም ምጻቱ የተባረከ ተስፋ ነው። ክርስቶስ የገባው ተስፋ ነው። ሐዋርያቶቹ ማራናታ እያሉ ያቀነቀኑት ያስተማሩት፣ እንደዚሁም ደግሞ በጋለ ስሜት እንዲጠበቅ ያደረጉት እውነተኛ ትምህርት ነው። ታዲያ ስህተቱ ምኑ ጋር ነው? ስህተቱ የሚጀምረው የምጽአቱን ተፈጥሮ በተመለከተ ጊዜው መቼ እንደሆነ አለመረዳታቸው ነው። መጽሐውያን የእግዚአብሔርን ቃል የሚተረጉሙበት መንገድ በራሳቸው የስነ አፈታት ህግ በመሄድ ስለሆነ ወደ ትክክለኛው ፍታቴና ትርጓሜ ሊደርሱ አልቻሉ። ከዚህም የተነሳ በተለያዩ ነቢያቶችና በተለያዩ መምህራኖች የመምጫውን ነገር ሁሌም እንደ ተነበዩ አሉ። ነገር ግን ይሄ ስሁት የሚሆነው ስህተት የሚሆነው እና ኑፋቄ ነው ብለን የምንሞግተው ጌታችን ኢየሱስ ክርስቶስ የሚመጣበትን ቀነ ገደብ ወይንም ደግሞ ጊዜውን አስቀምጦታል። አንዲት ሴት አርግዛ መቼ ቀኑን መቼ ወሩን ቀኑንና ሰዓቱን ላታቅ ትችላለች። ነገር ግን ዘጠኝ ወር ከአምስት ቀን የሚፈጅ ሂደት እንደሆነ ግን ትረዳለች። ማክሰኞ፣ እሁድ፣ ሮብ ወይም ሐሙስ ወይም ማታ ወይም ጠዋት ወይ እኩለ ሌሊት ይሁን ላታቅ ትችላለች። ግን አስራ ዘጠኝ ወር ግን አይፈጅም። አንድ ዓመትም አይፈጅም። የጊዜው ገደቡ በዘጠኝ ወር በአምስት ቀን የሚቋጭ ተስፋ ነው። የክርስቶስም ዳግም ምጽአት ቀኑ ሰዓቱ አይታወቅም ማለት ጠቅላላዊ የጊዜው አውድ ወይንም ስተትመንት አይታወቅም ማለት አይደለም ታይም ስተትመንቱን በተመለከተ መቼ ትመጣለህ ብለው ብላክ ኤንድ ዋይት ሆኔ ጥያቄ ጠይቀውታል ማን ሐዋርያቶቹ ይህንን በአዲስ ኪዳን የመስስለ ወንጌል ብለን በምንጠራው ሲናፕትስ ገስፕል ውስጥ በማቴዎስ በማርቆስ በሉቃስ 21 በማርቆስ 13 እና በማቴዎስ 24 ላይ በግልጽ ተቀምጧል መቼ ትመጣለህ የክርስቶስ መልስ ይህ ትውልድ ሳያልፍ የሰው ልጅ ተመልሶ ይመጣል ነው ያለው። በሌሎቹ የወንጌላት ክፍል ውስጥም ቢሆን ሁሌም የምናነሳው የትኛውም የነገረ ሥነ መለኮት መምህርም ሆነ መጋቢ ሊመልሰው የማይችለው ሊመልሰው ፈጽሞ የማይችለው እውነታን የተናገረው በማቴዎስ 16:27 ላይ ቁጥር 28 ላይ የሰው ልጅ በአባቱ ክብር በመንግስቱ በመላእክት አጅቦ ለእያንዳንዱ እንደየሥራው ሊከፍል ሲመጣ ከእናንተ መካከል ሞትን የማይቀምሱ አንዳንዶች አሉ ብሏል። ስለዚህ ይህንን ክፍል እንደ ዋዛ ፈዛዛ ማለፍም መናቅም አይቻልም። ይህን የተናገረው ራሱ ክርስቶስ ነው። መቼ እንደሚመጣ ሲናገር እናንተ ሞታችሁ ሳታልቁ እናንተ የተባሉት ዩ የተባለው አመላካች ክፍል ዩ የተባሉት የመጀመሪያው መቶ ክፍለ ዘመን ሐዋርያቶቹን ነው። ስለዚህ እናንተ ሞታችሁ ሳታልቁ የሰው ልጅ ተመልሶ ይመጣል። ምኑን ይዘው መንግስቱን በመላእክት አጅቦ ለእያንዳንዱ እንደየስራው ሊከፍል ሲመጣ። ስለዚህ የሚመጣበት ዋናው ዓላማ አንደኛ በእነሱ ዘመን ነው መምጣት ያለበት፣ ሁለተኛ በመላክ ታጅቦ ነው፣ ሶስተኛ በአባቱ ክብር ነው፣ አራተኛ የሚመጣበት አልቲሜት ጎሉ ለእያንዳንዱ እንደየ ስራው ሊከፍል ነው። ለእያንዳንዱ እንደየ ስራው ሊከፍል ማለት አንዱን ወደ ገነት፣ አንዱን ወደ ጥፋት፣ አንደኛውን ወደ እግዚአብሔር መንግስት፣ አንደኛውን ደግሞ ለዘላለም ጥፋት ለዲያብሎስና ለመላእክቱ ወደተዘጋጀው የዘላለም ጥፋት እንዲሄዱ ነው። ይህ ፍርድ የተከናወነው ታዲያ መቼ ነው? ግልጽ ነው፣ በመጀመሪያው መቶ ክፍለ ዘመን ያ ትውልድ ሳያልፍ ነው። ከተሰጡት ትላልቅ ጉምቶ ምልክቶች ውስጥ አንደኛው የዛ የሄሮድስ ቤተ መቅደስ መፍረስ ነው። ይህ ቤተ መቅደስ ሲፈርስ ያ ሄሮድስ ቤተ መቅደስ 83 ዓመት የፈጀው እሱ ሲፈርስ፣ ኢየሩሳሌም በጭፍረ ተከባ ስታዩ፣ ከተማው ሲበተን ህዝቡ ሲታረድና ቤተ መቅደሱ ወደ ፍርስራሽነት ሲፈርስ ስታዩ ያን ጊዜ የሰው ልጅ በመንግስቱ መምጣቱን እወቁ ብሏል። ስለዚህ ይህ ነገር የተከናወነ በመጀመሪያው መቶ ክፍለ ዘመን በሰባ ዓመተ ምህረት ላይ ነው። በወንጌላቱ የተነገሩት ምልክቶች ሁሉ የመምጣቱ ምልክት የተነገረውም የተገባውም ተስፋ ለእነሱ ነው። የጠበቁትም እነሱ ናቸው። የተፈጸመውም በእነሱ ዘመን ነው። በሰባ ዓመተ ምህረት ላይ ይህ ትንቢት ሙሉ ለሙሉ ተፈጽመዋል። ስለዚህ ቅዱሳኖች በሙሉ በመንፈሳዊ አካል መንፈሳዊ ትንሳያቸውን ተቀብለው ወደ እግዚአብሔር መንግስት ፈልሰዋል። የእግዚአብሔር መንግስት ኦረዲ ስታብልሽ ሆኗል። ክርስቶስ በመጣ በሰባ ዓመተ ምህረት ትንሣኤ ሙታንም እውን ሆኗል። ትንሣኤ ሙታን ከሰባ ዓመተ ምህረት በፊት ሆነዋል ብለው ማስተማር የጀመሩትን ሐዋርያው ጳውሎስ ኑፋቄ ነው ብሏቸዋል። ሐሰት ነው ብሏቸዋል። ጋንግሪን ነው ብሏቸዋል። የጌታ ቀን ደርሷል ብለው ያበዱትንም የተሰሎንቄ ሐሰተኛ መምህራንና ደቀ መዛሙርትንም ወቅሷቸዋል። ምክንያቱም ትንሳኤውን በእነሱ ዘመን እንደሚፈጸም ገብቷቸዋል። ምጽአቱም በነሱ ዘመን እንደሚፈጸም አውቀዋል። ነገር ግን ከሰባ ዓመተ ምህረት በፊት በማድረጋቸው ንፋቄ ሆኗል። ስለዚህ ሳይፈጸም ተፈጽሟል ወንጀል ነው ተፈጽመውም አልተፈጸመም ማለትም አሁንም ለጢሞቴዎስ ለጻፈላቸው ትንሣኤ ሆኗል ላሉት ለፊሊጦስ እና ለሄርሜኒዎስ የተነገረው ኑፋቄነት አሁንም የተፈጸመውን አልተፈጸመም ማለት ወደዛ ድምዳሜ ያደርሳል። ስለዚህ የመጨረሻው ዘመን ደርሷል፣ ንጥቀት ደርሷል፣ ምጽአቱ ደርሷል የሚሉት መምህራኖች አደብ ገዝተው ወደ እግዚአብሔር ቃል ቢመለሱና እውነቱን ቢፈልጉት መልካም ነው እንላለን። እንግዲህ ማቴዎስ 1023ን ማርቆስ ማነው ሉቃስ 21 ማርቆስ 13ን፣ ሉቃስ ማቴዎስ 24ን፣ የዮሐንስ ራእይን ከመጀመሪያው እስከ መጨረሻው ብታነቡት የጊዜው ስተትመንት ታይም ስተትመንቶ የሚናገረው አውዱ የጊዜው አውድ በእነሱ ዘመን ነው። እነሆ በቶሎ እመጣለሁ ማለት ከ2000 ዓመት በኋላ እመጣለሁ ማለት አይደለም። ይህ የቋንቋ ህግንም መጣስ ነው። ሁለተኛ የክርስቶስንም ቃል መናቅና አሽቀንጥሮ መጣል ነው። ይህ ደግሞ መጨረሻው ዋጋ ያስከፍላል። ምክንያቱም ራእይ መጨረሻ ላይ በዚህ የትንቢት መጽሐፍ ላይ የጨመረም የቀነሰም እድሉን ከቅድስቱ ከተማና ከህይወት መጽሐፍ አጎርለዋለሁ የሚል ኃይለ ቃል አለ። ይሄ ደግሞ ዞሮ ዞሮ ሊያስከትል የሚችለው ጥፋት ብዙ ነው እና መለስ ብለን ቆም ብለን ከእውነቱ ጋራ ብንጋመድ መልካም ነው። ከዛ በተረፈ በተለያየ በህልም ተናገረኝ ተገለጠልኝ ክርስቶስን አየሁት እንዲያለኝ ያለኝ በዚህ ሰዓት እመጣለሁ አለኝ የሚሉ መገለጦች ሁሉ በእርግጥም ኢ መጽሐፍ ቅዱሳዊ ናቸው፣ ኢ ሐዋርያዊ አስተምሮቶች ናቸው። እነዚህ ሁሉ በእኛ ዘንድ ከኑፋቄ የሚመደቡ ናቸው። ስለዚህ በእንደዚህ አይነት ሁከትና የረብሻ ጉዞስ በመጓዝ ህይወታችሁን ባታመነምኑ፣ ህይወታችሁን ባትበጠብጡ፣ በተፈጸመው እውነትና በተፈጸመው ነገረ ስነ ፍጻሜ ብታምኑ ያረፈ ህይወት ትኖራላቸው እግዚአብሔር በነገር ሁሉ ይባርካቸው። ከእውነቱ ጋር ግን ለማየት ምክንያታውያን መሆንን ልመዱ። ሰላም አሉ። ይህን መልእክት የምናስተላልፈው መቀመጫውን አዲስ አበባ ካደረገው ከኢትዮጵያን ፉል ፕሪተርስ ሪሰርች ኢንስቲቲዩት ቢሮ ነው። መልእክቱን የሚያቀረብኩት እኔ መኮንን ታደሰ ነኝ። ጥያቄ ቢኖራቸው በጨዋ ደንብ ሙግት ቢኖራቸው ልንሞግት ዝግጁ ነን በ09 24 11 54 73 ላይ ታገኙናላችሁ።